ጠረቅ ጠረቅ አድርጊው ዝንቦችሽን፣ ሽብለሽማ ጠረቅ ጠረቅ አድርጊው። እያያቸዋን ነዋ፣ ቤት እየጠረቀ ይኸው ቤቴን ፏ አደረግኩ። ኢና ሊላ ወኢና ኢሌራ ማሻላ ላቀወተ ኢላ ቢላ ትላላችሁ። ስለዚህ እንዲሰተር አልጋውም እንዲህ ነው። በነገራችን ላይ አንቺ ምንድን ነው ያልጋ ልብስ የለውም? እንደምናም እንደምናሰብሻ ሲቀጥል ምድር በዚህ መልኩ ጠራርጌ ያለው የገጠር ቤት እንግዲህ ያው ታውቃላችሁ። ይህን ደግሞ የሚገርመው ነገር ወገቢን አስሬ የዛቅኩት ይሄ እንግዲህ ማለት ነው። ውት ይሄንን የከብት ማደሪያ እንደዚህ አድርጌ በቆንጆ መልኩ ዝቅ ያለው ውት። አቤቴ የኔ ሙያ ሙያሽ ይነገርልሽ፣ ሙያሽ ይዘርዘርልሽ።

ጠ የገጠር ቤት እንዲህ ነው በቃ። እንደዚያ ፏፈሽ ይላል ፏፈሽ። በዛ የዛኩትን አሳያቸዋል።

ከብት በነገራችን ላይ ብዛት ስላላቸው ሁለት ነው ጋጣቸው፣ ማደሪያቸው ማለት ነው። ክረምትና ክረምትና ከብት ከባድ፣ ዋው ከዛ ውጫ ውጭውን እንደዚህ ጠራርክ እንግዲህ ደሞ የጭስ ቤቱ ነው እዚህ ጋር ከሰላዬ ይሻላል ከሰል እዚህ ጋር ከሰላ እያዩሻለሁ። እዚህ ጋር ድስት አለ። እዚህ በጋ ጭስ ቤቱ ነው እንግዲህ። አንቺ አቤትዋ ፍቅር ናይ

ሙያሺ ነገርልሽ፣ ሙያሺ ነገርልሽ። ያው ሽንኩርት እየቀጠፍኩ ነው። ምን እያልኩ ነው? ይኸው የወጡን መስሪያ ቤት ጥጃ አለው ክሰል ምናምን አያይዣለሁ። ከዛት የት በደንብ ከታፊው እንጂ ግርግዳ ጋር ነው የምታጋጨው። አላየሽም? ምን ትለይ? የቲክቶክ ላይ ይሄንን የሰራዬ ፍርፍር ሚስቱ ትሰራለ ፍርፍር። ከዛ ወግጅ መኬ የምታህለው ምላስ እና ከግርግዳ ጋ እያጋጨ ነው። እረ ተይ፣ ነፍጥሽን አማግሽ ቆረሽ አማገች። እንዲያት ሩ ሳይነስ አለብኝ ሳይነስ <laughs> ነው?

ኧረ ብዙም የት ሄደ ስላ አይነት ሲነሳ እነሱ ትዝ አልሽኝ እራሴ።